በገዛ ቤቷ ፍቅረኛውን ይዞባት የመጣው እነ ናርዶስ፣ እንደገና ደግሞ እነ ሶፊ ጌዲወን አናጋው ምን ላይ ደርሰዋል ማለት ነው። በረከትም እንግዲህ አዲስ ሰራተኛ አምጥቷል። ያው ሶሲ ወደ ክፍለ ሀገር ሄዳለች ማለት ነው። ምክንያቱም ሶሲ የሄደችበት ምክንያት ታውቃላችሁ ማለት ነው። አባቷ አርፈው ወደ ገጠር እንዲሄዱ ነው የተነገረ ማለት ነው። እንግዲህ ሶስዬ እስክት መጣ ተብሎ ሰራተኛ አምጥተው ነበር ማለት ነው። ግን ሰራተኛ ይቱ የስስት እናት ልካት እንደሆነ ነው ማለት ነው። ለነ በረከት የሸጠችላቸው ልጇን ልት ሰርቃት ነው ማለት ነው። እዛ ቤት የገባችው እቺ ሰራተኛ ሳትሆን ልጅቷን ሰርቃ ለመሄድ ነው ማለት ነው። ውድ ቤተሰቦች ናርዲ አልወደድቻትም ማለት ነው። በረከት ደግሞ ወዷታል ማለት ነው። ልጅቷን በቃ አቅቷ ሁሉ ነገር በቃ የሚያስጠላ ነው። ሰላም ጤና ይስጥልኝ። ዛሬ ደግሞ በገዛ ቤቷ ፍቅረኛውን ይዞባት የመጣው ናርዲና በረከት አሁንም ጭቅጭቃቸው እንደቀጠለ ነው ማለት ነው ክፍል ሰባ ዘጠኝ ነው ይጀላቸው የመጣሁት ማለት ነው ናርዶስ እና በረከት እንግዲህ ያሉበት ሁኔታ በጣም እንትን የሚል ነው ማለት ነው ውድ ቤተሰቦቼ ማለት ነው ደስ የሚል ፍቅር ላይ ነበሩ አሁን ግን ሰራተኛ ናት ብለው ያመጧት ሰራተኛ ይች ሰራተኛ ሳትሆን እንሷ ግን እነሱ ቤት የገባዩ ሴራ ለማሴር ነበረ የስስት የምትባል ልጅ አምጥተው ነበር ማለት ነው ማብረር ከፍለው ናርዶስና በረከት ማለት ነው። ለእሷ ያው ሶ ሲ ስለለለች ሰራተኛ አምጥተው ነበር ማለት ነው። ግን ይቺ ጊዲዮንም ሄዶ ነበር ናርዲና ብለው ማለት ነው። ልጅቷ አላማረችኝ፣ ሚቼ ሰራተኛ ናት ወይ፣ አለባበሷ ምንድን ሆን፣ ናርዶስ እያላት ነበር። እና በረከትን ደግሞ አይኔ ውስጥ ጉድፍ ገብቶብኛል ትለዋለች ማለት ነው። እንዲ እሽ፣ ላውጣልሽ ምናምን ብሎ ያያታል ማለት ነው። እንዳጋጣሚ ሆኖ ጀርባውን አቅፋው ናርዲ ከውጭ ግብት ስትል እሱ ጋር እሷን አይኗን እንትን እያለ ከዛ ናርዲ ደግሞ በረከትን ትቆጣዋለች። በረከት ብላ ትጮህበታለች። አይን ባይን አየው አሳፋሪ ነገር እየሰራ ይቻለሁ ትለዋለች። የተጨቃጨቃለይ ድሉ እንደቀጠለ ነው። ይህችን ሰራተኛ እንግዲህ የገባይበት ሴራ ልታሴር ነው ማለት ነው። እዛ ቤት የተላከችው እንግዲህ የስስት እናት ለነ ናርዲ ልጇን ስለሸጠኝ መልሳ ብሯን ከተጠቀበለች በኋላ ልጆቹን ሰርቃ እንድታመጣላት ነው ማለት ነው ልጅቷን ሰርቃ እንድታመጣላት ነው ማለት ነው። ሰራተኛ ሳትሆን እና በረከትም ደግሞ ያው ልጅቷ ደህናልሽ ናት እየሰራች አደለ እየላታል ማለት ነው። ጊዲዮንም ደግሞ ይች ልጅ አላማርችኝም፣ ናርዲ ምንድን ነው ስራ እንዴ አቅቷ ሁሉ አላማረኝም፣ ምንድን ነው አለባበሷ ሁለ ነገሯ። ከዛ በኋላ ናርዶ ሰብ ልጇን እያበላቸዋት እያጠጣቸዋት ትናገራታለሽ ማለት ነው። ከዛም ቀጥሎ አልፎ አናጋው እንግዲህ ሶሲን የት አድረሳቸዋት ነው? ሜራ ሰራተኛ ያመጣቸውን ሶሲን በሶሲ ጉዳይ እኔ እንጂ እናንተ አይመለከታችሁም፣ የት እንዳለ ብቻ ንገሩኝ እያላቸው ነበር። እነሱም ደግሞ ምን ለማለት እንደፈለግ ባናቅም ሶሲን አትጨቅጭቀን፣ ምን እናረጋታለን፣ እኔ ስራዬን ልስራበት ይለዋል ማለት ነው። መንገድ ላይ መኪናውን ከፍቶ ይገባል፣ በረከት መኪና ውስጥ ማለት ነው። እሱ ደግሞ በረከት እባክህን እኔ ስራ ልሰራን የመጣሁት ያንተን ሮሮ ልሰማ አይደለም ይለዋል ማለት ነው። ናውረድልኝ ይለዋል። ሶሲ እንግዲህ አባቷ አርፈው ወደ ገጠር ሄዳለች፣ ለእሶ ብትችል አጽናናት ደውለህ ይለዋል ማለት ነው። በረከት አናገውን አናጋው ደግሞ እየቀለር ክቢ ነው። ሶሲ እኮ ነብሰ ጡር ናት፣ እንዴት ብቻውን ገጠር ትሄዳለች? አድራሻዋን ስጡኝ እኔ እሄዳለሁ እያለ ነበር። እቤትም መጥቶ ናርዲና ስስቴ ቁጭ ባሉበት ናርዲ ሶሲ የት እንዳለ ብቻ ንገሪኝ። አስተያየቱ ምናምን በጣም ግልምጫ ያስጠላ ነበር። የት እንዳለ ብቻ ንገሪኝ ይላታል ማለት ነው። ምንድን ነው የምነግርህ፣ ንገሪኝ የምትለኝ እኔ ምን አገባኝ፣ ሶሲ የለችም ትለዋለች ማለት ነው። ናርዲ የት እንደላክሻት ንገሪኝ ይላታል ማለት ነው። ሶሲ ደግሞ እንደሌለች ትነግረዋለች። ገጠር ሂደዋል፣ በእርግጥ በረከት ነግሮኛል እሱን ልጠይቀኝ ከሆነ የመጣው ትለዋለች ማለት ነው። አይ ሶሲ ያለችበትን አድራሻዋን እፈልጋለሁ። ናርቲ አንቺ ዝም ብለሽ አትቅለብለቢብኝ እላታል ማለት ነው። ከዛ አገር ቤት ናት እንግዲህ፣ አገር ቤት መሄድ አለብኝ። ለምን እንደ ላካችኋት እከሳችኋለሁ ይላል ማለት ነው። እንትና ማነው ነው አናገው ማለት ነው። ሶሲ እንግዲህ እንዴ ምን ልትላቸው ነው? አይደለም ገጠር ለአዲስ አበባ ክብር ያስፈልገዋል። ዝም ብለህ ከቤተሰብ ጋ ሄደህ ምን ልትላቸው ነው? ከዛ እሷም ደግሞ ናርዲ ምን ማለት ነው፣ ቤተሰቦች ጋር ሄጄ ባሏ ነኝ የልጇ አባት ነኝ እላለሁ ይላታል ማለት ነው። እንዴ እንደዛ ማለትማ አትችልም ትለዋለች ማለት ነው። ምክንያቱም ሶሲ እኮ ዝም ብላ ልጅ አይደለችም እና ቤተሰቦቿ ስታስቡ አይደለም ለገጠር ለአዲስ አበባም የሚከብር ነው። እንደዚህ ማለት የለብህም። ሶስና ትመጣለች ብዬ አስባለሁ፣ ግን አሁን ላይ ያለችበት ሁኔታ በጣም እንትን የሚል ስለሆነ አትጨጭቃት ትለዋለች ማለት ነው። ውድ ቤተሰቦቼ እንግዲህ ሶሴ ሄዳለች ማለት ነው። ቆየ ከህዴ ማለት ነው። ውድ ቤተሰቦቼ ሶስና ከለለች። ይሄ ድርማ በጣም ነው የሚያስጠላው። ሶሴ እንድትመለስ እኔ እፈልጋለሁ። ውዶቼ ሶሴ ከለለች። እኔም አለመለከታቸውን በነገራችን ላይ ሶሴን አደመቅ የምታደርገው ማለት ነው። እና አንድ ሴቶ ሰራተኛ ተብዬዋ በጣም የምታስጠላናት፣ አላማረችኝም። እሱም ተልካ ስለሆነ የመጣችው የናርቲን ልጅ ሰርግ አለመውሰድ ነው ውዶች፣ የብራቸውን ከበላይ በኋላ እንደዛ ይመስለኛል ማለት ነው። ሶሲም እንግዲህ እርጉዝ ናት፣ ግን ከቤተሰቦቿ ጋር ሰርግ እየታሰበ ነበረ። ሰርጉም አልደረሰም ማለት ነው። ያው እርጉዝ ናት ማለት ነው። ቤተሰቦች ጋር ሄዳለች ተመልሳ ትመጣለች ማለት ነው። ውድ ቤተሰቦቼ ሶሲ እንዴት መጣ እፈልጋለሁ። ሲጀመር የቤቱ ድምቀት እኮ ሶስና ናት። ማንም አይደለም። ውድ ቤተሰቦቼ ሶሲ ነች ሶሲ ከለላ በጣም ነው የሚያስጠላው ማለት ነው። ቤቱ እና ሶሲ እየትመለስ እያላቸው እንትን በሉ ማለት ነው። ሶሲ ብትመለስ በጣም ደስ ይላል ማለት ነው። ውድ ቤተሰቦቼ ሶስና እንድትመለስ እፈልጋለሁ ማለት ነው እኔ እራሱ ራሱ የሶሴ እንድትመለስልኝ እፈልጋለሁ። ሶሴ ከሌለች ይሄ ድርማ በጣም ነው የሚያስጠላው። ሶሴ ስትኖር ግን ሞቅ ደመቅ ይላል ማለት ነው። አንድ አጋው በጣም እያሳገኝ ነው ማለት ነው።